አባባ ማቴዎስ ወልደ መድህን ወዳገለገሉትና ወደሚወዱት ጌታ በክብር ተሰብስበዋል ከውጭ የመጽሐፍ ቅዱስ ተሳትፎ ከሰው ልጅ እድገት ጋር ጥብቅ ቁርኝነት እንዳለው የአሜሪካ የመጽሐፍ ቅዱስ ማኅበር ዘገባ አስታወቀ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 ከ1950ዎቹ ጀምሮ እስከ መጨረሻው የሕይወት ሕልፈታቸው ሰዓት ድረስ በአልጋ ላይ ሆኖ እንኳን ወንጌልን በመስበክ የሚታወቁት የወንጌል አርበኛ አባባ ማቴዎስ ወልደ መድህን ወዳገለገሉት ወደሚወዱትና ወደሚወዳቸው ጌታ በክብር ተሰብስበዋል። አባባ ማቴዎስ በሕይወት ዘመናቸው ከወንጌልና ከነፍሳት መዳን ውጪ ስለምድራዊ ነገር ግድ የሌላቸው አባት ሲሆኑ በሀገራችን ኢትዮጵያ አራቱ ማዕዘናት ለመጥቀስ ያክል ከፋ፣ ኮንታ፣ ዳውሮ፣ ደቡብ ኦሞ፣ ጋሞ፣ ጌዲዮ፣ ጉራጌ፣ ሲዳማ፣ አርሲ፣ የም፣ ጂማ፣ ቦረና እና አማሮ እጅግ ጥቂቶቹ ናቸው። በአንድ ማህበረሰብ ዘንድ በወንጌል ስራ ያጋጠማቸው ምስክርነት እሳቸው ራሳቸው ባሳተሙት ውሃን የበላ እሳት በተሰኘው መጽሐፋቸው ውስጥ የተጠቀሱት እውነተኛ ታሪኮች በአገልግሎት ዘመን የእግዚአብሔር ክንድ በግልጽ ያዩበት እንደሆነ መስክረውም ነበር። አባባ ማቴዎስ በቃል ብቻ ሳይሆን በአካሄድና በአኗኗርም ጭምር ወንጌልን የሰበኩ ታላቅ የወንጌል አርበኛ ነበሩ። ለሁሉም ጊዜ ያለው እንደሚለው ቃሉ ሰኔ 15 ቀን 2017 ዓ ም ምረት በክብር ወደ አምላካቸው ስለተሰበሰቡት እግዚአብሔርን እያመሰገነን አብረዋቸው ላገለገሉ ወገኖች ለቤተሰብና ለወላጅ ዘመዶች መጽናናት እንመኛለን። ስርዓተ ቀብራቸው ነገ ማክሰኞ ሰኔ 17 2017 ዓ.ም ወዳጅ ዘመዶቻቸውና አብረዋቸው ያገለገሉት በሕይወት ያሉ የወንጌል አባቶች በተገኙበት ይፈጸማል። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ከኦሲሲ ጋር በመተባበር በደብረ ብርሃን ከተማ ለሚገኙ 7000 በላይ ተፈናቃይ ልጆች ስጦታን አበረከተ። በሰማሪታን ፐርስ የሚመራው የኦፕሬሽን ክሪስማስ ቻይልድ በዓለም ዙሪያ ያሉ ልጆች ሌላው ዓለም ክፍል ለሚገኙና በተለያየ ችግር ውስጥ ለሚያልፉ ልጆች ስጦታዎችን እንዲያበረክቱ የሚያስችል ፕሮጀክት ነው። ሰኔ 14 ቅዳሜ ቀን በተካሄደው ስጦታን የማበረከት መርሃ ግብር ላይ ከ7000 በላይ ተፈናቃይ ህጻናት ከተለያየ ዓለም ካሉ ልጆች የተበረከቱላቸውን ስጦታዎች ተቀብለዋል። ከሁለት ዓመት ጀምሮ እስከ 14 ዓመት ድረስ ያሉ ልጆችን የሚያካትተው ስጦታ የተለያዩ ልጆችን የሚያስደስቱ መጫወቻዎችን ያካተተ ነበር። በባቄሎ ወይንሽት፣ እና ቻይና በተሰኙ ካምፖች ስር በተደረገው ስጦታ የመስጠት መርሃ ግብር ላይ ከልጆች ጋርም መልካም የጨዋታ ጊዜ የነበረ ሲሆን ከዚያም በተጨማሪ ልጆች እግዚአብሔር ምን ያህል እንደሚወዳቸው የሚያስረዳ መልእክት እንዲደርሳቸው ተደርጓል። በተጨማሪም ታላቁ ስጦታ የተሰኘና እግዚአብሔር ለሰው ልጆች የሰጠው ትልቁ ስጦታ ኢየሱስ እንደሆነ የሚያሳይ አጭር የልጆች መጽሐፍ ተበርክቶላቸዋል። ከልጆች ጋር ባደረግነው ቆይታ የተሰማቸውን ደስታ መታዘብ የቻልን ሲሆን፣ ወላጆችም በልጆቻቸው ደስታ መደሰታቸውን ገልጸውልናል። መረጃውን ከካውንስሉ ማህበራዊ ድረገጽ አገኝ ነው። የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ ሴሚናሪም ላለፉት ዓመታት በተለያዩ ትምህርት መስኮች ያስተማሯቸውን ተማሪዎች በደማቅ ሁኔታ አስመረቀች። ባልደረባችን ሮማን ከሊል ተጨማሪ አላት። የኢትዮጵያ መካነ ኢየሱስ ሴሚናሪ ሰኔ ቀን 14 2017 ዓም በተለያዩ የትምህርት መስኮች ማለትም በዶክተሪ፣ በማስተርስ፣ በዲግሪ፣ በዲፕሎማ ና ሰርተፍኬት መርሃ ግብሮች ያስተማራቸውን ከ500 በላይ ተማሪዎችን በደማቅ ስነስርዓት አስመርቋል። በመርሃ ግብሩ ላይ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጠቅላይ ጸሐፊ ቄስ ደረጀ ጀንበሩ፣ የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ ፕሬዚደንት ቄስ ዶክተር ዩና ሲገዙ፣ የሴሚናሪው የስራ አስፈጻሚ ና የቦርድ አባላት፣ የተመራቂ ቤተሰቦች ወዳይ ተመዶች እንዲሁም ተጋባዥ እንግዶች ተገኝተዋል። የመካነ ኢየሱስ ሴሚናሪ ፕሬዚዳንት ዶክተር ምስጋና ማቴዎስ የእንኳን ደና መጣችሁ ንግግር በማድረግ ከብዙ ድካም አመታት በኋላ ለዚህ ቀን ስለደረሳችሁ እንኳን ደስ ያላችሁ ያሉ ሲሆን በተማራችሁባቸው ዘርፎች በትጋት ማገልገል አለባችሁ ሲሉ አሳስበዋል። በኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ የሚስዮንና ቲዎሎጂ መምሪያ ዳይሬክተር ቄስ ዶክተር ለሊሳ ዳንኤል የእግዚአብሔርን ቃል በማካፈል የሴሚናሪው የዝማሬ ቡድን ህብረት በዝማሬ ለማማር ያገልግለዋል። የመካነ ኢየሱስ ሴሚናሪ ሴሚናሪም ፕሬዚዳንት ዶክተር ምስጋና ማቴዎስ በተለያዩ የትምህርት መስኮች ተማሪዎችን በማስመረቃችን እጅግ ደስተኞች ነን፣ የብዙ አመታት ጥረት ውጤትም ነው በማለት እንዲሁም ከምን ጊዜ በተለየ ቁጥሩ ከፍ ያለ ተማሪዎችን ለማስመረቅ ችለናል ብለዋል። በዚህ ቀን በጣም ብዙ ተመራቂዎችን በተለያዩ መራ ግብሮች በማስመረቃችን በጣም ደስ ብሎኛል። ይህ የብዙ አመታት ውጤት ነው እና በማስተርስ ፕሮግራም፣ በመጀመሪያ ዲግሪ ፕሮግራሞች፣ በቲዎሎጂ፣ በሊደርሽፕ፣ በማኔጅመንት፣ በአካውንቲንግ ኤንድ ፋይናንስ በሙዚክ፣ በሚዲያ እና ፊልም ስተዲስ ተማሪዎችን አስማርቀዋል። እንዳልኩኝ በዲግሪ ደረጃ በቴዎሎጂ ደግሞ በማስትሬት ደረጃ እንደዛ አስማርቀዋል። በዚህ ጊዜ በአጠቃላይ በጣም በዚህ ጊዜ ልዩ የሚያደርገው ቁጥሩ በጣም ብዙ የሆነ ተማሪ ነው፣ አስመረቅነው 587 ተማሪዎችን በነዚህ ማራ ግብሮች አስመርቀናል። ስለዚህ በጣም ደስ ብሎናል እና ይህ ደግሞ ለመካነ ኢየሱስና ለኢትዮጵያ አብያተ ክርስቲያናት ትልቅ በረከት እንደሆነ አምናለሁ። እንግዲህ መካነ ኢየሱስ ሴሚናሪውም ላለፉት ስልሳ አምስት ዓመታት በትምህርተ መለኮት በተለያዩ ደረጃዎች ሲያስመርቅ የቆያ ትልቅ የቆያ ተቋም ነው እና በኢትዮጵያ ቀደምት ተቋም ነው። አሁን ደግሞ ፕሮግራሞቹን እያሰፋ ከፈርስት ዲግሪ ተነስቶ ማስትሬት ፕሮግራሞችን ከዛም ተነስቶ ደግሞ አሁን በፒኤችዲ በተለያዩ የትምህርተ መለኮት ዘርፎች ትምህርት እየሰጠ ይገኛል እና ይህ ደግሞ ትልቅ ነገር ነው። ትልቅ በረካት ነው ብለን ነው የምናስበው። ትምህርት ቤቱ ማለትም ሴሚናሮሙ ያው ሰፊ እንደመሆኑ መጠን የተለያዩ እድገቶችንም እያሳየ ይገኛል። ይህ እድገት ደግሞ እየቀጠላ ይሄዳል። አሁን ከጁላይ ጀምሮ አዳዲስ ተማሪዎችን በትምህርት ተመለኮት ሙዚቃ። በሚዲያ ኢን ዘ ፊልም ስታዲስ ስለምንቀበል መማር የሚፈልጉ ሁሉ ከተለያዩ አብያተ ክርስቲያናትም እንዲያመለክቱ ጥሪ አቀርባለሁ። በዶክተሬት እንዲሁም በማስተርስ የትምህርት ዘርፍ ተመራቂ የሆኑት ወይዘሮ ኤቢሲ የጌታነህና አማኑኤል ደገፈ ዘመኑን ለመዋጀት የእግዚአብሔርን ቃል እውቀት ማወቅ ያስፈልጋል። በአሁን ጊዜ የተለያዩ የስነ መለኮት ተቋማት በመኖራቸው የወንጌል አማኞች እድሉን ተጠቅመው መማር አለባቸው ሲሉ ጥሪ አቅርበዋል። እኔ የተመረኩት በፒጂዲ በቴዎሎጂ ነው። ፒጂዲ ፕሮግራም ፖስት ግራጁዌት ዲፕሎማ ፕሮግራም ነው እና በዛሬው እለት ለኔም ሰርፕራይዝ ነበረ በማረግ ተመራቂ መሆኔን አላወቅኩም ነበረ። እና ሰርፕራይዝ ነው የሆንኩት ከሴት ቤስት ፐርፎርመር ተሸልሜያለሁ። ለዚህ ደግሞ እግዚአብሔርን አመሰግናለሁ። የተማርኩት በኤክስቴንሽን ነው ወይም ደግሞ ማታ ማታ ነበረ። ቀን ቀን ስለምሰራ ፋሚሊም ስላለኝ ከዛ ጋር በተያያዘ ብዙ ቻሌንጅ ነበረ፣ ታይም ኮንስትሬይንቶች ነበሩብኝ። ግን በዛ ሁሉ እግዚአብሔር ረድቶኝ ለዚህ በመድረሴ በጣም ደስተኛ ነኝ። እግዚአብሔርንም በጣም አመሰግናለሁ። እንግዲህ ለክርስቲያን የእግዚአብሔር ቃል የሕይወታችን ምንጭና ስር ነው። የተወለድነው ከእግዚአብሔር በእግዚአብሔር ቃል አማካኝነት ነው። የምናድገው የምንኖረው በእግዚአብሔር ቃል አማካኝነት ነው። ስለዚህ የእግዚአብሔርን ቃል ማወቅ ለሁሉም ክርስቲያን አግባብና አስፈላጊ ነገር ነው ብዬ አምናለሁ። ምናልባት ሁሉም ሰው የስነ መለኮት ትምህርት ቤት ገብተው የመማር እድል ላይኖረው ይችላል። ግን በተቻለ መጠን የእግዚአብሔርን ቃል እንዲማር እድሉን ካገኘ ደግሞ በስነ መለኮት ትምህርት ቤት በመግባት ዘመኑን መዋጀት እንዲችል የእግዚአብሔርን ቃል ቢማር ብዬ እመክራለሁ። ይህንን ከራሴም ልምድ ማካፈል እችላለሁ ብዬ አስባለሁ። እንግዲህ ያው ዘመኑ ያለቀ ነው፣ የጌታችን የመድኃኒታችን የኢየሱስ ክርስቶስ ምጽአት በደጅ ነው። ስለዚህ ሁላችንም ክርስቲያኖች በተሰጠን እድሜና ዘመን እግዚአብሔርን የሚያከብር ነገ ደግሞ እኛ ካለፍን በኋላ ሌሎች ሰዎች ምሳሌ ነው ብለው ሊወስዱት የሚችሉትን ሕይወት መኖር እንዳለብን ይሰማኛል። እግዚአብሔር ይህንን እንዲረዳን ደግሞ በሁሉም አቅጣጫ በእግዚአብሔር ፊት ዛሬ የተላለፈው መልእክት ይሄ ነበረ። ፍሬ እንድናፈራ እና ጌታ ሊልከን እንደሚወድ ነው የተነገረን። ስለዚህ በምድር ነገር ሳንያዝ የጌታን ነገር በማሰብ ወደፊት መጓዝ እንዳለብን፣ ከጌታ ጋር ባለን ኅብረት ጠንከር ማለት እንዳለብን ዘመኑ ወደዛ የሚገፋ ነው ብዬ አስባለሁ። ስለዚህ በዚህ አቅጣጫ ብንበረታ ብዬ መልእክት ማስተላለፍ ፈልጋለሁ። የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ ፕሬዝዳንት ቄስ ዶክተር ዮናስ ይገዙ በነበረው መርሃ ግብር መድረክ ላይ ንግግር ያደረጉ ሲሆን፣ ቤተ ክርስቲያኒቱ በብዙ አቅጣጫ ውጤታማ የሚባሉ ስራዎችን እየሰራች እንደምትገኝ በመግለጽ በቀጣይም በአገልግሎት መስኮች ተግታ እንደምትቀጥል ገልጸው አክለውም ተመራቂዎች እንኳን ደስ ያላችሁ በማለት ማጠቃለያ ጸሎት በማድረግ መርሃ ግብሩ ተጠናቋል። ውድ ተመልካቾቻችን መረጃዎቻችን አሁንም እንደቀጠሉ ናቸው። አሁን ደግሞ ከውጭ ምንጮች ወዳገኘናቸው መረጃዎች እናልፋለን። የመጽሐፍ ቅዱስ ተሳትፎ ከሰው ልጅ እድገት ጋር ጥብቅ ቁርኝነት እንዳለው የአሜሪካ የመጽሐፍ ቅዱስ ማኅበር ዘገባ አስታወቀ። ባልደረባችን ሮማን ከሌል ተጨማሪ አላት። የአሜሪካ የመጽሐፍ ቅዱስ ማኅበር የአስራ አምስተኛ ዓመታዊ የመጽሐፍ ቅዱስ ዘገባ በሰኔ ወር ያወጣው ሲሆን ይህም በክርስቲያናዊ እምነትና በሰው ልጅ እድገት መካከል ያለውን ጠንካራ ግንኙነት አጉልቶ ያሳያል ተብሏል። ግንኙነቶቹ እንደሚያመላክቱት እንደ መደበኛ የመጽሐፍ ቅዱስ ጥናትና የቤተ ክርስቲያን አገልግሎት ያሉ ልምምዶችን ከመጽሐፍ ቅዱስ ተሳትፎ ጋር በከፍተኛ ደረጃ ቁርኝነት እንዳላቸው ነው የተገለጸው። በተሰጠው ጋዜጣዊ መግለጫ ከአምላክ ጋር ግንኙነት እንዳላቸው ሪፖርት ያደረጉ ግለሰቦች መንፈሳዊ ህይወታቸው በአጠቃላይ ጤናማ፣ የተሻለ አዎንታዊ ተጽዕኖ እንዳላቸው ሪፖርቱ ያመላክታል። በኤኢቢኤስ ዋና የኢኖቬሽን ኦፊሰር አዘጋጅ የሆኑት ጆን ፋንኩራን ፕላንክ በሃርቫርድ ዩኒቨርሲቲ የተገነባው የሂዩማን ፍሎሪቪንክ ጥናት የራሳቸው ጥናት አካል ሆኖ ቆይቷል ያለው ሲሆን እነዚህ ግንኙነቶች በመጽሐፍ ቅዱስ ተሳትፎና ሁለንተናዊ ደህንነት መካከል ያለው አዎንታዊ ግንኙነት የበለጠ እንደሚያጠናክረው አክለዋል። በዚህ በተደረገ ሪፖርት 43 በመቶ የመጽሐፍ ቅዱስ ተሳትፎ ከእግዚአብሔር ጋር ያላቸው ግንኙነት እንዳሳደገ ሲገልጹ፣ ሌሎች 41 በመቶ ተሳታፊዎች በንጽጽር ዝቅተኛ እድገት እንዳላቸው አስታውቀዋል። ዘገባው የክርስቲያን ዴሊ ነው። በሶሪያ አንድ ቤተ ክርስቲያን ውስጥ አይኤስአይስ ጥቃት ማድረሱ ተዘገበ። አይ ኤስ አይ ኤስ በሶሪያ የአንድ ቤተ ክርስቲያን ውስጥ በከፈተው ጥቃት ከ20 በላይ ሰዎች ሕይወታቸው መቀጠፉን የአገሪቱ መንግስት አስታውቋል። የሶሪያ ጊዜያዊ መንግሥት ቡድኑ የአጥፍቶ ጠፊ ጥቃት ፈጽሟል በሚል ወንጅሏል። 52 ሰዎችም ጉዳት እንደደረሰባቸው ይፋ አድርጓል። በሶሪያ ምድር የበሽር አልአሳድ መንግሥት ከተገረሰሰ ወዲህ ይህ ለመጀመሪያ ጊዜ የተፈጸመ ጥቃት ነው። ከቡድኑ ጋር ትስስር ያለው አንድ ግለሰብ ወደ ግሪክ ኦርቶዶክስ ቅዱስ ኤልያስ ቤተ እምነት ደማስቆ ውስጥ ዘልቆ በመግባት ተኩስ መክፈቱ ሁን ጊዜያዊ መንግስቱ ተናግሯል። ዜጎች በራሳቸው እምነት ማምለክ እንዲችሉ ለማድረግ የአህመድ አሊ ሻራ መንግስት ጥበቃ እንደሚያደርግም አሳውቋል። አይ ኤስ አይ ኤስ በሽር አላሳድ መንግስት መውደቅን ተከትሎ በሶሪያ ሊያንሰራራ ይችላል የሚል ስጋት አለም ተጋርጦባት እንደነበር የሚዘነጋ አይደለም። ጥቃቱን ሁለት ሰዎች እንደፈጸሙት የገለጠ ሲሆን በቤተ ክርስቲያኒቱ ውስጥ ከአራት መቶ በላይ ሰዎች ነበሩም ተብሏል። ይህ ዜና እስከተጠናቀረበት ሰዓት ድረስ ጥቃት አድራሾቹን በተመለከተ የተባለ ነገር የለም ሲል አረቲ ዘግቧል። ውድ ተመልካቶቻችን መረጃዎቻችን የተከታተላችሁትን ይመስል ነበር መረጃዎቹን በምራት እኔ አስጨናቂ ሀብታሙ ከመላው የሕይወት ቴሌቪዥን የስቱዲዮ ባለሙያዎች ጋር ከእናንተ ጋር ቆይታ አድረግን። ከቀሪው የሕይወት ቴሌቪዥን መሰናዶዎች ጋር መልካም